ሰላም ጤና ይስጥልን፣ የቻናላችን ተከታዮች። በዛሬው ዝግጅታችን የአዲስ አበባ ነዋሪዎች በኤርትራውያን ላይ ያላቸውን ቅሬታዎች የተመለከቱ ጉዳዮችን ይዘን ቀርበናል። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳርቲዩብ ነው። ኤርትራውያንና የአዲስ አበባ ነዋሪዎች ሮሮ። በኢትዮጵያ ውስጥ በርካታ የኤርትራ ዜግነት ያላቸው ስደተኞች ይኖራሉ። መቸም ከሀገር መሰደድ አንዳች የኖሮ ፈተና የሚደቅነው ጣፈንታ እንጂ ቅንጦት አይደለም። ኤርትራ አንዳች የመንግስታት ክፉ ምኞት ለያት እንጂ የኢትዮጵያ አንድ አካል ነበረች። በደምና በአጥንት የተጋመዱ የአንድነት ህዝቦች ነበሩ በዚህ ዘመንም እንደ ዓለም አቀፍ የስደተኞች ተቋም መረጃ ከሆነ በኢትዮጵያ ውስጥ ከ500 እስከ 700 ሺህ በላይ የሚገመቱ ኤርትራውያን ይገኛሉ። በርካቶች በኢትዮጵያ የስደተኞች መጠለያ ካምፖች የሚኖሩ ሲሆን ሌሎች ደግሞ በቋሚነት ኢትዮጵያ ውስጥ የሚኖሩና ወደ ሌሎች ሀገራት ለመሸጋገር በጊዜያዊነት የሚቆዩም ይገኛሉ። ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በተለይ በአዲስ አበባ ከተማ የሚኖሩ ኤርትራውያን የኑሮ ገጽታንና የከተማው ህዝብ የኑሮ ውድነትን ብሶትን የተመለከቱ ጉዳዮችን ይዘንላችሁ ቀርበናል። አብዛኞቹ በአዲስ አበባ የሚኖሩት ኤርትራውያን በከተማው ውስጥ ሰርተው ገቢን የማግኘት እድላቸው ጠባብ ነው። ለዚህ ዋነኞቹ ምክንያቶች ደግሞ የመታወቂያ ችግር፣ የስደተኛ ወረቀት፣ በህብረተሰቡ የመገፋት ሁኔታ፣ አሊያም ከተለያዩ ሀገራት የሚላክላቸው የገንዘብ ድጋፍ ሳቢያ ስራን መከወን አይፈልጉም። ይሄኛው ሀሳብ ሚዛን ይደፋል። በርካታ ኤርትራውያን በተለያዩ ሀገራት በስደት የሚኖሩ ወገኖቻቸው ገንዘብ ይልኩላቸዋል። በርካቶቹም ወደ ውጭ ሀገራት ለመሰደድ ቪዛ ጠባቂዎች ናቸው። ስለዚህ አዲስ አበባ ጊዜያዊ የመቆያ ከተማቸው ናት። የኤርትራ ዜጎች ኢትዮጵያን ጨምሮ ወደ ተለያዩ ሀገራት እንደ አሸዋ በስደት ተበትነዋል። አብዛኞቹ የሀገሪቱ መንግስት አምባገነንነት ከትውልድ ቀያቸው ገፍቶ እንዳወጣቸው ይገልጻሉ። በተለይ ሰብአዊና ዲሞክራሲያዊ መብቶች ጥሰትና የግዳጅ ወታደራዊ ስልጠናዎች ይጠቀሳሉ። ኢትዮጵያ ለመድረስ በርካታ ውጣ ውረዶችንም ያሳልፋሉ። በአዲስ አበባ በሚገኙት አስሩም ክፍለ ከተሞች ውስጥ ከሚኖሩት ኤርትራውያን መካከል የተወሰኑት የስደተኛ መታወቂያ ሰነድ የቆይታ ጊዜ ያለፈባቸው፣ በህገወጥ መንገድ የሚገቡ ወይም ከመጠለያ ካምቦች ያመለጡ እንደሆኑ ይነገራል። እንግዲህ እነዚህ ሁኔታዎች በኢትዮጵያውያን በተለይ በአዲስ አበባ ከተማ ነዋሪዎች ላይ በርካታ ማህበራዊ፣ ኢኮኖሚያዊ ችግሮችና ስጋቶች እንደደቀኑ ይገለጻል። ኢትዮጵያ በዓለማችን ከሩሲያ ህዝቦች በመቀጠል እንግዳ ተቀባይ ዜጎች ያሉባት ሀገር ናት። የሀገሪቱ ዋና ከተማ ለዚህ ጥሩ ማሳያ ናት። አዲስ አበባ የብሔሮች መናኸሪያ ከመሆን አልፋ በርካታ የውጭ ሀገር ዜጎች የሚኖሩባት ከተማ ናት። የዓለም ሀገራት በከፍተኛ የኢኮኖሚ ቀውስ ውስጥ ይገኛሉ። በተለይ የአፍሪካ ሀገራት ዋነኞቹ የችግሩ ገፈት ቀማሾች ናቸው። እነዚህ የኢኮኖሚ አለመረጋጋቶች ደግሞ በራሳቸው በአፍሪካ ሀገራት በሚነሱ ጦርነቶችና ግጭቶች፣ በዩክሬንና ሩሲያ ጦርነት፣ በምዕራባውያን ተጽዕኖ፣ በመሪዎች ሙስና በመልካም አስተዳደር እጦት ባልተማከለ የንግድ ስርዓትና ፖሊሲ እንዲሁም ሌሎች ምክንያቶች ይጠቀሳሉ። በኢትዮጵያ ደግሞ የሀገሪቱ ምጣኔ ሀብት እየተዳከመ የገንዘቡ የመግዛት አቅም በእጅጉ እያሽቆለቆለ ነው። የአዲስ አበባ ከተማ ነዋሪዎች ከባድ የኑሮ ሸክምን መቻል ከብዷቸው እየተንገዳገዱ ይገኛሉ። በተለይ ይህ ምሬታቸው በመንግስት ላይ ቢሆንም ሰሚ አላገኙም። በርካቶች በጦርነትና ድርቅ ሳቢያ ከተለያዩ የሀገሪቱ ክልሎች የሚሰደዱ ወገኖች እያሉ መንግስት ከኤርትራ ይህንን ሁሉ ስደተኛ የሚቀበለው ለምንድን ነው እያሉ ይጠይቃሉ። ለዚህ ምሬታቸው መነሻ የሆነው ደግሞ የኢኮኖሚ ጫና ነው። ኤርትራውያን ስደተኞች በቀደሙት ጊዜያት በአነስተኛ ክፍያ የምንከራያቸው መኖሪያ ቤቶች ዛሬ ውድ ሆነዋል። ባለፉት ጥቂት ዓመታት ለኪራይ ስንከፍለው የነበረው ገንዘብ ዛሬ ላይ በቆርቆሮ ቤት ውስጥ ተከራይቶ ለመኖር እንኳን በቂ አልሆነም ይላሉ። ነዋሪዎቹ የዚህን ምክንያት ኤርትራውያን የቤት ኪራይ በምንም ዋጋ ይከራያሉ፣ እነሱ ከዲያስፖራ ወገኖቻቸው ድጋፍ ያገኛሉ፣ እኛ ግን መከራ እየገፋን ነው ይላሉ። በተጨማሪም የመሰረታዊ ፍላጎቶች ዋጋ ጣሪያ ነክቷል። የምግብና የሸቀጣሸቀጦች ዋጋ መናር ነዋሪውን ወደ ረሃብ የገደል ጫፍ እየገፉት ነው። የአዲስ አበባ የኮንዶሚኒየም የመደበኛ ቤቶች የአፓርታማና አልቤርጎች ባለቤቶች ነዋሪውን ከማከራየት ይልቅ ኤርትራውያን ነው ማከራየት የሚፈልጉት ምክንያቱም ቤታቸው በጠሩት ብር የሚከራዩላቸው ነጋዴዎችም ሸቀጣቸውን በለጠፉት ዋጋ የሚገዟቸው ኤርትራውያን ናቸውና። ሌላው የአዲስ አበባ ከተማ ነዋሪዎች ምሬት ደግሞ የወንጀል መበራከት ነው። በከተማዋ በቀንና በማታ በርካታ ንጥቂያዎች፣ በቡድን የተደራጁ ዘረፋዎች፣ እገታና ግድያዎች ይፈጸማሉ። ከእነዚህ የወንብድና ተግባራት ጀርባ ደግሞ ኤርትራውያን ስደተኞች ይነሳሉ። በስደት ወደ ከተማዋ የገቡት ኤርትራውያን ቋሚ የመኖሪያ አድራሻና የነዋሪነት መገለጫ ስለሌላቸው ያሻቸውን ወንጀል ይፈጽማሉ ይባላል። በተደጋጋሚ ጊዜያት በተለይ በመንግስት መገናኛ ብዙሃን ዘንድ በቁጥጥር ስር የዋሉ የኤርትራውያን ወንጀል ፈጻሚዎችን የተመለከቱ ዘገባዎች ይቀርባሉ። እንደ ዓለም አቀፍ የስደተኞች ድርጅት በተለይ እንደ ዩኤንኤችሲአር መረጃ ከሆነ በኢትዮጵያ በስደተኝነት የተመዘገቡ 179 ሺ እንዲሁም በስደተኛ መረጃ ያልተካተቱ ከ500 ሺህ በላይ ኤርትራውያን እንደሚገኙ ያመለክታል። አንዳንድ ነዋሪዎች ደግሞ የኤርትራውያንን ጉዳይ በሌላ መንገድ ያዩታል። በተለይ አሁናዊው የኢትዮጵያና የኤርትራ ግንኙነት መበላሸት ዜጎችን በስጋት እንዲያዩቸው አድርጓቸዋል። እንዲሁም ኤርትራውያን ስደተኞች የከተማችንን የስራ ዕድሎች እየተሻሙ እንደሆኑና ከአዲስ አበባ ነዋሪዎች ጋር መልካም የሆነ ማህበራዊ ግንኙነት እንደሌላቸው በመግለጽ በተጨማሪም ከትግራይ ክልል ጋር በተፈጠረው ጦርነት ሳቢያ በጥርጣሬና በጥላቻ የመተያየት ስሜት እንደፈጠረባቸው ይገልጻሉ። ጊዜያዊ ችግሮቻችንን ከሰውነት ሚዛን እንዳያጎሉን እየተመኘን የዛሬውን አበቃል። የቻናላችን ዕለታዊ ዝግጅቶች እንዲደርሷችሁ ሰብስክራይብ ያድርጉ። በያላችሁበት ሰላማችሁ ይብዛ።